ኢትዮጵያ በርካታ ብዝሃ የተፈጥሮ ሀብት ባለቤት ትሆን እንጂ ሀብቷን በተገቢው መንገድ ሳትጠቀምበት ዓመታት አልፈዋል። ባለፉት ሰባት ዓመታት የለውጡ መንግስትን በዘርፉ በሰጠው ልዩ ትኩረት ግን በርካታ የቱሪዝም ሀብቶችን መነቃቃት አሳይተዋል። በዚህም ከለውጡ ማግስት ወዲህ ኢኒሽቲቭ ተቀርጾላቸው የተገነቡን ነባርና አዳዲስ የቱሪስት መዳረሻ ስፍራዎች በርካታ ጎብኚዎች አይናቸውን ወደ ኢትዮጵያ እንዲያዞሩ አድርጓል። ባልደረባችን ሰማሃኝ ንጋቱ ደግሞ ዘርፉን በተመለከተ ያለውን አህዛዊ መረጃ እንደዚህ አዘጋጅቶታል። የዓለም የቱሪዝም ዘርፍን የሚያንቀሳቅሰው ገንዘብ አሁን ቢያንስ 11 ትሪሊዮን ዶላርን ተሻግሯል። ይህ ቁጥር እጅጉን ግዙፍ ይሁን እንጂ ያለውን ጸጋና ሀብት በልዩነት ነቅቶ ያለማና የሸጠ የዘርፉን ዓለም አቀፍ መለኪያዎች አሟልቶ በዚሁ ግዙፍ ኢንዱስትሪ ተወዳዳሪ ሆኖ መቅረብ ከተቻለ ሊሳካ የማይችልበት ምንም ምክንያት እንደሌለ ይነሳል። በሺዎች ለሚቆጠሩ ዜጎች በቀጥታና በተዘዋዋሪ የስራ ዕድል ተጠቃሚ በማድረግም ሰፊ ሚና እየተወጣ ያለ ሴክተር ነው። በ2013 ዓ ም በዓለም አቀፍ ደረጃ የተከሰተው የኮቪድ-19 ወረርሽኝ በዘርፉ ላይ ከፍተኛ ተጽዕኖ ጥሎ አልፏል። መረጃዎች እንደሚጠቁሙትም በኮቪድ-19 ወረርሽኝ ምክንያት በዓለም አቀፍ ደረጃ ያለውን የጎብኚ ፍሰት 60 በመቶ እንዲቀንስ አድርጎታል። ኢትዮጵያም ያላትን የቱሪስት ፍሰት በ35.5 በመቶ በመቀነስ ዘርፉን ወደ 21 በመቶ ዝቅ እንዲል አድርጎት ነበር። ከ35 ሚሊዮን ዶላር በላይ የሚጠጋ ገንዘብ ኪሳራንም በዚሁ ተጽዕኖ አስተናግዳለች። በዚሁ ላይ መጋቢት 24 2010 ዓ.ም ተመረጠ፣ ወደ ስልጣን የመጣው የለውጡ መንግስት ሀገሪቱ ያላትን ተፈጥሯዊና ታሪካዊ ሀብቶችን አጉልቶ ማልማት ጉልህ ጥቅም እንደሚያስገኝ በማመንም ተግባር ተኮር ኢኒሼቲቮችን ተግባራዊ አደረገ። በዚህም ሀገሪቱ አምስቱን ሀገር በቀል የኢኮኖሚ ሪፎርም ምሰሶዎች ማለትም ግብርና፣ ማዕድን፣ ኢንዱስትሪ፣ ቱሪዝም እንዲሁም ደግሞ አይሲቲን ስታቆም ቱሪዝምን ዋነኛ የልማት ግብ በማድረግ ወደ ስራ ገባች። ተግባራዊ ከተደረጉት ኢኒሽቲቮች መካከልም በዋናነት ገበታ ለሸገር፣ የገበታ ለትውልድና የገበታ ለሀገር ፕሮጀክቶች ይገኙበታል። የመጀመሪያ የሆነውን የገበታ ለሸገር ኢኒሽቲቭ ስንመለከትም ከሰሜን አዲስ አበባ እንጦጦ እስከ አቃቂ ወንዝ ድረስ ከ56 ኪሎ ሜትር በላይ ርዝማን ያለውና ለአይን ማራኪ ገጽታዎችን የተላበሰ የቱሪዝም ልማትን መገንባት ተችሏል። እንዲሁም በገበታ ለሸገር ፕሮጀክቶች ውስጥ የአንድነት ፓርክ፣ የወዳጅነት ፓርክ የለሙበት ሆኖ እናገኘዋለን። ይህም ከፍተኛ የእንግዶችን ቁጥር ለምታስተናግደውና ተቀብላ ወደ ክልል የቱሪዝም መዳረሻ ስፍራዎች ለምትሸኘው አዲስ አበባ ቱሪስቶች ሲመጡ አርፈውና ምቾት ተሰምቷቸው ወደ ሌላኛው የሀገሪቱ የቱሪዝም መዳረሻ ስፍራ እንዲያመሩ ከማድረግን ባሻገር ለነዋሪዎቿ ጽዱ የምቾት ሰገነትን አላብሰዋል። የገበታ ለሀገር ፕሮጀክቶችን ስንመለከት ደግሞ ጎርጎራ፣ ጎንጭና ኮይሻ ይገኛሉ። ተመርቆ በርካታ ቱሪስቶች አይናቸውን የጣሉበት የሃላላ ኬላ ሪዞርትም የዚሁ የኮይሻ ፕሮጀክት አንድ አካል ነው። የዘወን ዳናሎጂ፣ የጨበራ ጩርጩራ፣ የቤኑና መንደርና ሌሎችም ይገኙበታል። በሦስተኛ ደረጃ የገበታ ለትውልድ ፕሮጀክቶችን ስንመለከት ስምንት ያህል ፕሮጀክቶችን አካቶ እናገኘዋለን። ከእነዚህም ውስጥ ሁለቱ በግል ባለሀብቱ፣ ስድስቱ ደግሞ በመንግሥት የለሙና እየለሙ ያሉ ናቸው። በዚህም መሠረት በደቡብ ኢትዮጵያ ክልል አርባ ምንጭ፣ በአማራ ክልል ሐይቅ በትግራይ ክልል ገረ አልታ አርባ ምንጭ የኮንፈረንስ ሪሶርት በ120 ሄክታር መሬት ላይ አረፈ። በጅማ በዳቡና ተራራ በሚዛን ደምቢ ሃይቅ ሎጂ በአፋር ንዕሌ ፓልም ስፕሪንግ ሎጂ በሶማሌ ክልል ሌሎችም ይገኙበታል። እንዲህ እያለ የቀጠለው የቱሪዝም ዘርፉ ታዲያ በያዝነው የ2017 ግማሽ በጀት ዓመት የመጀመሪያው መንፈቅ ዓመት በተሰራው የልማት ጥምረትና ቀንጅት መሰረት ኢትዮጵያን ከ661800 በላይ የውጭ ሀገር ዜጎች ሲጎበኟት የእቅዱን 100% ማሳካት ችላለች። ከ2.4 ቢሊዮን ዶላር በላይ ገቢ እንዲያገኝም አስችሏል። ከ40 ሺህ በላይ ለሚሆኑ ዜጎችም የሥራ ድልን ፈጥሯል። ይህ ብቻ አይደለም። በለውጡ ዓመታት ጉዞ ነባር የቱሪዝም መዳረሻዎች እይታን አግኝተዋል። ለአብነትም የጅማ ቤተ መንግስት፣ የላሊበላ ውቅር አብያተ ክርስቲያናት፣ የጎንደር ፋሲለደስ ቤተ መንግስት፣ ሐረር ኢኮፓርክ ግንባታና ሌሎችም የዚሁ ተቋራሽ በመሆን ዳግም ዘመናትን የተሻገረ የሀገር ልዕልና እንዲመሰክሩና የዘርፉን ገቢ እንዲያሳድጉ ለማድረግ እድሳት እየተደረገላቸው ይገኛል። በአጠቃላይ ዘርፉን አሁን የደረሰበት ለማድረስ ብዙ ፈተናዎች፣ አያሌ ማነቆች ቢኖሩም እንኳን ኢትዮጵያ ግን ፈተናዎችን እየተሻገረች ሀብቶችን በማልማትና በማስተዋወቅ ዘላቂ ተጠቃሚነትን ማረጋገጥ እንደሚቻል በማመን አሁንም ጉዞን አጠናክራ ቀጥላለች።